የማቅዙሚ ስሮ መንግስት ታሪክ የማቅዙሚ ስሮ መንግስት በ896 ዓመተ ምህረት ወይም በ283 ዓመተ ሂጅራ በሐርላዎች ምድር በሰሜን ሐረርጌ የተመሰረተ ስሮ መንግስት ነው። የስሮ መንግስት በምስራቃዊ ኢትዮጵያ ታሪክ ውስጥ ትልቅ ሚና የተጫወተ ሲሆን ለዘመናት በአካባቢው የአስተዳደር የንግድና የባህል እንቅስቃሴዎች ላይ ወሳኝ ተጽዕኖ አሳድሯል። ዋና ከተማቸውም ወላሌ ነበረች። ይህች ከተማ በወቅቱ የንግድ ልውውጥ ማዕከል የነበረች ሲሆን እስሮ መንግስቱ ዕድገት ከፍተኛ አስተዋጽኦ አድርጋለች። እነርሱ ይገልጹ እንደነበረው ከሆነ የማክዙሜን ስያሜ ይዘው የመጡት በሰባተኛው መቶ ክፍለ ዘመን ከአረቢያ ወደ ኢትዮጵያ የመጡ ባኑ ማግዙሞች ነበሩ። እነዚህ ባኑ ማግዙሞችም ከአርጎባዎች ጋር ተቀላቀሉና አርጎባዎች በማግዙሚ ስሮ መንግስት ስር የአሚር አገዛዝ ወይም ኤምሬት መሰረቱ። ይህ የጎሳ ውህደት በአካባቢው የአስተዳደር መዋቅር ላይ ከፍተኛ ለውጥ ያመጣ ሲሆን የማግዙሚ ስሮ መንግስት እንዲጠናከር መሰረት ጥሏል። በወቅቱም አርጎባዎችና ሀረላዎች ግዛቱን ለማስጠበቅና ሃይማኖታቸውን ለማስፋፋት ይተባበሩ ነበር። እነዚህ ትብብሮች ለስሯ መንግስቱ ወታደራዊና ሃይማኖታዊ ስኬቶች ቁልፍ ነበሩ። የስሯ መንግስቱ መስራችና የመጀመሪያ አሚርም አሚር ሀቦባ ነው። እርሱም የማክዙሚ ስሯ መንግስትን በምስራቃዊ ኢትዮጵያ የአስተዳደር መድረክ ላይ በማስቀመጥ ትልቅ ሚና ተጫውቷል። አሚር ሀቦባ ግን የጎሳ ለጎሳ ግጭትን ሊፈታ ስላልቻለ አስታራቂዎች ይልኩ ዘንድ ወደ አባሲድ ካሊፌት አመለከተ። አባሲዶችም ግጭቱን የሚፈቱ ሰዎች ላኩላቸው። አሚር ሀቦባም የጎሳ ለጎሳ ግጭቱን የሚፈታውን ቡድን እየመራ ለመጣው ለአሚር ዑመር ስልጣኑን ለቀቀለት። ይህ የስልጣን ሽግግር በሰላማዊ መንገድ የተከናወነ ሲሆን ለአካባቢው መረጋጋት አስተዋጽኦ አድርጓል። አሚር ዑመርም የጎሳ ለጎሳ ግጭትን በመፍታት ከሐረርጌ አንስቶ እስከ ሞቃዲሾ እስልምናን ሰበከ። ይህም ስሮ መንግስቱን አጠናከረለት። በእርሱ ዘመን የተደረጉት የሃይማኖት ስርጭቶች በአካባቢው ያለውን የእስልምና ተጽዕኖ ለማስፋፋት ትልቅ ሚና ተጫውተዋል። በዘመኑም የአክሱም መንግስት እየወደቀ ነበር። በዚህም በእነርሱ ላይ ተጽዕኖ ማሳደር ወይም ቁጥጥሩን ማጠናከር አልቻለም። ይህም ለማክሱሚ ስሮ መንግስት መስፋፋት አመቺ ሁኔታዎችን ፈጥሯል። ከአሚር ዑመር ሞት በኋላ በማክሱሚ ስሮ መንግስት ውስጥ ሶስት ወንድ አሚሮች ከመሩ በኋላ ሦስተኛው አሚር ማያ በሞተ ጊዜ ሴት ልጁ ንግስት ባዲት ቦታውን ያዘች። የሐረር ዜና መዋዕል ይህችን ሴት ከዲን ቢንት ማያላማ ብሎ ይጠራታል። የእስልምና እምነትም ሴት የአገር መሪ እንድትሆን ስለማይፈቅድ ንግስት ባዲት የአባቷን ቦታ በመያዟ ያለ አግባብ ዙፋን እንዲያዘች ተደርጋ ተቆጥራለች። ይህ ሁኔታ በወቅቱ የነበረውን የሃይማኖትና የባህል እሴቶች ያሳያል። ከባዲት ሞት በኋላም የማክዙሚ ስርወ መንግስት ከኤምሬትነት ወደ ሱልጣኔትነት ተለወጠ። ማለትም በአሚሮች ከመተዳደር ወደ ሱልጣኖች መተዳደር ተለወጠ። ይህ ለውጥ በስሯ መንግስቱ የአስተዳደር መዋቅር ላይ ትልቅ ለውጥ ያመጣ ሲሆን ለስሯ መንግስቱ የረጅም ጊዜ ቆይታ አስተዋጽኦ አድርጓል። የማክዙሚዎች ግዛትም ከዘይላ ወደ ወዲህ ባሉ የንግድ መስመሮች ላይ ከሚገኙ ግዛቶች መካከል መሆኑ እጅግ ተጠቃሚ አድርጎታል። ይህም ለሥርወ መንግሥቱ የምጣኔ ሀብት ዕድገትና ለአካባቢው የንግድ እንቅስቃሴዎች ትልቅ አስተዋጽኦ አድርጓል። በ1245 ዓ.ም ምህረት የማክዙሚው ሱልጣን ማልዛራህ የኢፋቱን ሱልጣን የአሊ ወይም የባዚዩ ዑመርን ሴት ልጅ ፋጢማ አይዳርጉንን አግብቷል። እሷም የኋለኛው ሱልጣን የሱልጣን ድልመራህ እናት ነበረች። ይህ የጋብቻ ትስስርም በሁለቱ ስርወ መንግስታት መካከል ያለውን ግንኙነት ያጠናከረ ነው። በ1258 ዓመተ ምህረት በሱልጣን ጋና ዘመን የሱልጣኔቱ ቃዲ የነበረው የሸዋው ፋቂህ ኢብራሂም አልሐሰን የአባሲድ ካሊፌት በሞንጎል መንግስት እጅ እንደወደቀ ጽፏል። አባሲዶች በሞንጎሎች መወረራቸውም በዘመኑ በነበሩት የንግድ ግንኙነቶች ላይ ከፍተኛ ተጽዕኖ አሳድሯል። በ1263 ዓ.ም የማልዛራህ ልጅ ሱልጣን ደልመራ ተነሳ። ምንም እንኳ በሐረር የተገኙ መዛግብት ላይ ያሉት የማግዙሚ ሱልጣኖች ስም ዝርዝር አረብኛ ብቻ ቢሆንም በሌላ ቦታዎች የተገኙት ደግሞ ስሞቻቸው ሀገረ በቀል ስሞችንም ያካትቱ ነበር። ከነዚህም ውስጥ አንዱ የሱልጣን ደልመራ ስም ነው። ድል መራህ ማለት በአርጎብኛም ሆነ ባሕረሪኛ ወደ ድል የሚመራ ማለት ነው። እርሱም በእናቱ በኩል የወላስማ ዘር ያለው ሲሆን ያገባትም ሴት የወላስማ ልዕልት ነበረች። በዘመኑም ሱልጣኔቱ በድርቅ በተመታ ጊዜ በሁለት ዓመታት ውስጥ ብቻ ብዙ ቁጥር ያላቸው መኳንንትና አመራሮች እንዲሞቱ ምክንያት ሆኗል። ይህ የተፈጥሮ አደጋ በአካባቢው የመንግስትና የምጣኔ ሀብት መረጋጋት ላይ ከፍተኛ ተጽዕኖ አሳድሯል። በእርሱም ዘመን የጌዳየ፣ የሞረ እና የገባርጌ ሰዎች የእርስ በእርስ ግጭት ውስጥ ነበሩ። እነዚህም ግጭቶች እርሱ በድልጋሚስ እንዲገለበጥ አደረገው። በ1270 ዓ.ም አጼ ይኩኑ አምላክ ሶሎሞናዊ ስሮ መንግስትን በሚያጠናክር ጊዜ ከራሱ ወታደሮች በተጨማሪ ከሱልጣን ድልጋሚስ ዘንድ የመኽዙሚ ወታደሮች ተልከውለትና ከጋፋት ወታደሮችን በገንዘብ ቀጥሮ ነበር። ይህም እንደ አንሳታ ባሉ ጦርነቶች አጼ ይኩኖ አምላክ በዛጉዮች ላይ ብልጫ እንዲያገኝ አድርጎታል። በሐረር የተገኙ አረብኛ ጽሁፎች መሰረት በ1278 ዓመተ ምህረት ያለፈው መሪ ድል መራህ ከአጼ ይኩኖ አምላክ ዘንድ ወታደራዊ ድጋፍ ጠይቆና አግኝቶ ወደ ስልጣኑ ተመልሶ የነበረ ሲሆን ከወር በኋላ ግን መልሶ ተገለበጠ። በ1278ም የመጨረሻው የማክዙሚ ሱልጣን አብደላህ ሱልጣን ድል መራህን ገልብጦ የማክዙሚን መንበር ለጋና ልጆች ያስመለሰ ቢሆንም ብዙም ሳይቆይ በተከታዩ ዓመት ጠቅላላው ሱልጣኔቱ ወደ ኢፋት ሱልጣኔት ተጠቀለለ። ገዢው ቤተሰብ ማክዙሚን አካባቢውን ለ390 ዓመታት አስተዳድሯል። ይህም በውላስማ ስር መንግስት እንድስኪገለበት ድረስ ነው። እንደ ታሪክ አጥኚው መሐመድ ሐሰን ገለጻም ለውድቀታቸው ሌላኛው ምክንያት የነበረው ከዳሞት መንግስት ጋር የነበራቸው ግጭት ነው። ምክንያቱም ከዳሞት ጋር የነበራቸው ግጭት አዳክሟቸው ነበርና። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።